ሰላም የንስር አምባ ሚዲያ ተከታታዮቻችን፣ ዛሬ በሀገረኛ ፕሮግራማችን ባህር ዳር ቀበሌ አራት ላይ ተገኝተን አንዳንድ ሰዎችን ድንገተኛ ጥያቄ እንጠይቃቸዋለን። መልሳቸው ምን ይሆናል? በመልሳቸው እየተዝናናን አብረን። ስሜ አየነው ይባላል። ስሜ ዳግም ቢተውልኝ ይባላለሁ። የሶስተኛ አመት የባህር ዳር ዩኒቨርሲቲ ተማሪ ነኝ። ቴዎድሮስ አያሌው የሶስተኛ አመት የባህር ዳር ዩኒቨርሲቲ ተማሪ። ጸሎት መለስ ይባላል። የመጣሁት ከቀበሌ አንድ ነው። ውድ ማርማአይባላሉባዩኒቨርሲቲ፣ ይባላሉባርዩኒቨርሲቲ እሺ፣ ምሳሌ ያነጋግራል እንጠይቃችሁ ዳሽን ትሞሉልኛአላችሁ። በጥያቄ ከመለሳችሁ መቶ ብር ሸጣችኋል። ምቀኛ ጠላቱን ይተክላል ታክላል። ዳሽ ሞክር። ምቀኛ ጠላቱን ይተክላል ዳሽ ለጎረቤት አይደለም። ምቀኛ ጠላቱን ይተክላል ዳሽ ምቀኛ ጠላቱን ይተክላል ዳሽ እ ሾላ ጣሬ ሾላ ሰሪ እንደሚባል ይመስለኛል። አይደለም። ምቀኛ ጠላቱን ይተክላል ዳሽ ዳሽ አሙላት ይተክላል

ጥያቄው ግፍ አይፈራ መሬት መሬት የዘሩትን ያበቅላል ወይም ያፈራል።

ግፋ አለው ያበቅላል። አለ ነው ምንድነው? የሚያበቅል የሚለው ግፋ ይፈራል መሬት

ያው ማለት ትቢተኛ ሰው እንትኑን እንትኑን ጨርስልኝ። ምሳሌ ያነጋገሩን ይህን ከግማሽ ነው የተኩት። ዳሽን ሙላልኝ ፓይ ማርያም አልችለውም። ኢትዮጵያ በቆዳ ስፋት ከዓለምና ከአፍሪካ ስንተኛ ነች? የገፈፍናት እንዳትላደር ከምን ትንሽ

ከአፍሪካ አንደኛ ሁለተኛ ትመስለኛለች። ከአፍሪካ አይመስለኝም። እስኪ አስተ- አስተካክለው እስኪ አስተካክለው፣ እስኪ ከሁለቱ አንዱ ናት ብቻ የሚመስለኝ ማለት ነው። ስንተኛ ናት? ስንተኛ አንደኛ ወይ ሁለተኛ ከአፍሪካ ማለት ነው። እ ሦስተኛ

ኢትዮጵያ በቆዳ ስፋት ከዓለም እና ከአፍሪካ ስንተኛ ነች? ኢትዮጵያ በቆዳ ስፋት ከዓለም እና ከአፍሪካ ስንተኛ ነች? ሶስተኛው። ኢትዮጵያ በቆዳ ስፋት ከአለም አስራ ሁለተኛ ነው። የአማርኛ ፊደላትን በቅደም ተከተል እስኪ ሀ ለ ሐ መ ሠ ረ ሰ ተ <situação> አለሃመ ሰረሸቀበተ ቸተነ እንደገና ታስተካክለዋለሽ።

የአማርኛ ፊደላትን በቅደም ተከተል አስቀምጥልኝ ከሀ እስከ ፐ። ሞክሮ እረስቸዋለሁ ማለት አለ። አመሰግናለሁ ስለተሳተፍ። ንስር አምባ ሚዲያን ዩቲዩብ ላይ፣ ቲክታክ ላይ ሰብስክራይብ አድርገ። ስንተኛ ክፍል ላይ አሁን? የኔ ክፍል ሰባት ነው። ሰባተኛ ክፍል። በቃ ቀለል ጥያቄ ነው ለአንተ የምጠይቅ፣ ከሀ እስከ ፐ ድረስ እስኪ በቅደም ተከተል በድል አለሃ መሰረሸ በተቀ። ድጋሚ ጀምር፣ እስኪ ድጋሚ ከመጀመሪያው ጀምርና እንደገና በል። አለሃ መሰረሸ በተቀ

ኢንጂነሪንግ ተማሪ ስለተሳተፋችሁ እናመሰግናለን። ላይም ንስር አምባ ሚዲያን ዩቲዩብ ላይም እናመሰግናለን፣ ሰብስክራይብ አድርጉ። አመሰግናለን። እንግዲህ በባህር ዳር ጎዳናዎች እየተዘዋወርን ብዙ ሰዎችን አግኝተን ጥያቄውን ጠይቀን ነበር። በመልሳቸው ተዝናንተናልም እውቀትም አግኝተንበታል። እንዲህ አይነት ጥያቄዎችን እንዲደርሳችሁ ንስር አምባ ሚዲያን ሰብስክራይብ ያድርጉ።